እንደ እናት ባሳደግሽኝ እንደ ሙሽራ ባገባውሽ እናትም ሙሽራም እርጅና የማያሸንፋት ብርቱ እናት ቁንጅናዋ ጠሐይ እንዳያረግፈው የዋርካ ዛፍ እንደ ጃንጥላ ዘርግታ ሽር ብትን የምትል በቤተ መንግሥቱ ውስጥ የምትኖርም መቤት አርባ አራት ደብር የምትቆርብ ባለማተብ በሺአሊ ዚያራ ከነ ኢማኖዋ ያለች የማትጎድል እናት ደርባቧ ጎንደር ሀገር አሳድጋለች። ዝም ብሎ እናት ብቻ አይደለችም፣ ሽቅርቅርናት።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 ሁሉን አስቀርታ በስሟ ታስጠራለች። የመማፀኛ ከተማ ናት። እናት የዚህ ዓለም ትልቁ ስጦታ ናት። የከተሞች እናት ሙሽራዋ ጎንደር፣ ሁሌም በከፍታሽ ኑሪ። ደግሞ መልክሽን ለመጽሐፍ ተነሳው። ኦ ጎንደር፣ ሰላም፣ ሰላም፣ ሰላም ለዝክረ ስምኪ ለሚያምረው፣ ሲጠሩት አገር መጥራት ለሆነው ስም አጠራሪ ሰላም ይሁን።